አሁን ያለው የመጨረሻው የኮንጎች አስልምና ጉዳይ ምክር ቤት መልእክትና አጭር ፕሮግራም ሰርተን ቅድሚያ ወደ ሶላላትን ጀናዛና ወደ ሄዳችን ነው የምንሄደው። የዕለቱ የምክር ቤቱ መልእክት የሚተላለፈው በኔ ነው። እኔው ራሴ ያቀርባለሁኝ። ከያዝኳቸው ነጥቦች አብዛኛውን በክቡር ፕሬዝዳንታችን ሻ መሐመድ አወልና በወንድማችን በክቡር ከንቲባ አቶ መሐመድ አገል ዩሱፍ ተነካክተዋል። ማለት የምንፈልጋቸውን አጫጭር መልእክቶች ናቸው ያሉት። ስለዚህ መልእክቴን ስጀምር ምንድን ነው ክቡር ከንቲባ እንዳነሱት የዘንድሮው ዒድ ለየት የሚያደርገን ይህን ዒድ በአንድ ላይ ከሰገድ በኋላ ቀጣይ ከአንድ ወር በኋላ በኢትዮጵያ እስልምና ጉዳይ ምክር ቤት ታሪክ የሆነው የመጀመሪያ ቃሉን አክብሮ የተገኘው ጠቅላይ ምክር ቤታችን በዘንድሮ በሐምሌ ወር ውስጥ አጠቃላይ የሙስሊሙን ማህበረሰብ የሙስሊሙን ኡማ ምርጫ ያካሂዳል። ምርጫ ያካሂዳል። በዚህ ምርጫ ላይ ማስተላለፍ የምንፈልገው ኮምቦልቻ እስልምና ጉዳይ ምክር ቤት ቀደም ሲል አንድነቱን ለማምጣት ከሁለቱ ወንድሞች በኩል በተገለጠው መሰረት ብዙ ተረፍቷል፣ የተሻለም ውጤት አይተናል። ማህበረሰባችን ሩዳን እናመጣለን የሚል ስራ ሰንድቀን የምትነሳ ነው መሰረት የተለያዩ ለእኛ ብዙም የማይታዩ ለማህበረሰብ በደንብ ደንቆ የሚታዩ ስራዎች ሰርተናል ብለን እናምናለን። መልካሙ ስራችንን አላህ ይቀበለን፣ ያጠፋ ነው ደግሞ አላህ ይማረን። እናንተም አውፍ እንትሉን እንፈልጋለን። ምርጫ እንግዲህ አጠቃላይ ኢትዮጵያ ሙስሊም ከ18 ዓመት ጀምሮ ያለ ወንድ ሴት በነቂስ ወጥቶ የሚመርጥበት ይሆነኛል የሚለውን አካል ድምፅ የሚሰጥበት ስርዓት በተሞላ መልኩ ለቦታው ይመጥናሉ የምንላቸውን ወንድሞች ወደፊት የምናመጣበት ነው። እስከዛሬ በነበረው በተለምዶ